ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ፊልድ ማርሻል ብርሃኑ ጁላ ለባህር በር መስዋዕትነት እንደሚከፍሉ ሲጠቁሙ ተሰምቷል። የብልጽግናዎሹም ደግሞ እንደ ሊማሊሞ ጠመዝማዛም ቢሆን መዳረሻችን ይታወቃል ብለዋል። ከዚህ ጋር የተያዘው መረጃ በቀዳሚነት ይሰማል። ሌትናንት ጀነራል ጻድቃን ገብረ ትንሳኤ በስምረት ፓርቲ የመጀመሪያ ስብሰባ ላይ ተገኝተዋል። አቶ ጌታቸው ረዳ ደግሞ ዐቢይ እንዳይስቅ ብለን አንተውም በማለት የጦርነቱ ሰለባ ስለሆኑ የትግራይ ሰራዊት አባላት ተናግሯል። ይህንንም ታደምጣላችሁ። ሻዕቢያ ኦሮሙማን በተመለከተ ምላሽ ሰጠም። የጦርነት ነጋሪት እየተጎሰመ ያለው ከኛ ሳይሆን ሉዓላዊ ግዛት ለመውረር እየተዘጋጀ ካለ አካል በኩል ነው ሲልም አሳውቋል። ተጨማሪውን ይዘናል። የጦር ጀቶቹ ወደ ኤርትራ መግባታቸው ተነገረም። ተዋጊ አውሮፕላኖቹ የተጓዙት የድሮን ጥቃት ስጋትን ተከትሎ ስለመሆኑም ታውቋል። እንመለከተዋለን። ማህበሩ የሚዲያ ባለሙያዎች እንዲለቀቁ ጠየቀም። ሁለት ባለሙያዎች በአክሱም ከተማ መታሰራቸውን ተከትሎ ነው ይህንን ጥሪ ያቀረበው። ሌላኛው መረጃችን ነው የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ድርጊት ፕሬዝደንት ቭላዲሚር ፑቲን የአጸፋ ምላሽ እንዲሰጡ ምክንያት እየሆናቸው ነው ሲሉ ዶናልድ ትራምፕ ወቀሱ። ይህ በእንዲህ እንዳለም ጦርነት ላይ የሚገኙት ሩሲያና ዩክሬን በምርኮኞችና በአስከሬ ልውውጥ ላይ የተወዛገቡ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ፊልድ ማርሻል ብርሃኑ ጁላ ለባህር በር መስዋዕትነት እንደሚከፍሉ ሲጠቁሙ ተሰምቷል። የብልጽግናው ሹም ደግሞ እንደ ሊማ ሊሞ ጠመዝማዛም ቢሆን መዳረሻችን ይታወቃል ብለዋል። የብልጽግናው ባለስልጣናት ወቅታዊ አጀንዳ ብሔራዊ ጥቅም የሚሉት የባህር በር ጉዳይ ሆኖ ቀጥሏል። ጠቅላይ ሚኒስትሩ ቀይ ባህር ላይ የተሰራብን ግፍ ነው ይታረማል ሲሉ ከሁለት ቀናት በፊት ተናግሯል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ደግሞ እነሱ ያኮርፋሉ ብለን የምንተው ነገር የለም ሲሉ ምላሽ ሰጥተው ከዚህ በፊት አመጣንላችሁ ያላችሁን የሶማሌ ላንዱ የባህር በርስ የተደረሰ በሚል ሲጠየቁም እሱ ሊማሊሞ ነው መዳረሻችን ግን ይታወቃል ሲሉ ገልጸው ነበር። የሊማሊሞ መንገድ በጣም ተጣጣፊ ነው ይባላል አይደለ፣ እና ሹፌሩ አንዴ ወደ ቀኝ፣ አንዴ ወደ ግራ መንገዱ ቢያስተጣጥፈው መዳረሻው ግን ያው ፊልድ ማርሻል ብርሃኑ ጁላ በሰሞንኛው ንግግራቸው ላይ ደግሞ መስዋዕትነት እንከፍላለን ሲሉ ተሰምቷል። አሁን ብሔራዊ ጥቅማችንን ለመመለስ መልካም መንገድ ላይንን ኤሊት ፎርስ ቀይቦኔት እያዘጋጀን ነው፣ በድህነት አንቀጥልም፣ መስዋዕትነት እንከፍላለን ሲሉ ነው የተደመጡት። በየትኛውም ስርዓት ያልተሞከረው የኢትዮጵያን ብሔራዊ ጥቅም የማስከበር ጥረት በተስፋ ሰጪ ጉዞ ላይ የሚገኝ ስለሆነ ሰራዊታችን መከፈል ያለበትን መስዋዕትነት ሁሉ ይከፍላል እንጂ የሀገሪቱ ብሔራዊ ጥቅም ተደናቅፎ ህዝቦቿ ሁሌም በድህነት ውስጥ እንዲኖሩ አይፈቀድም። ፊልድ ማርሻሉ ከጥቂት ወራት በፊትም ወደ ቀይ ባህር መግባታችን አይቀሬ ነው ሲሉ ተናግረው እንደነበር የሚዘነጋ አይሆንም። የጊዜ ጉዳይ ካልሆነ የቀይ ባህር ማህበረሰብ አባል መሆናችን የማይቀር ይሆናል። የሀገሪቱ ሹማምንት እነሱ ሳይሆን እንደተለመደው የድሀ ኢትዮጵያ ልጆችን መስዋዕትነት የሚያደርጉበትን ሁነት መስዋዕትነት እንከፍልበታለን እያሉበት ቀጥሏል። ብሔራዊ ጥቅም የሚሉትን ጉዳይ በተመለከተም የአካሄድ ጥያቄ የሚያነሱባቸውን፣ ሀገሪቱን ወደ ሌላ ጦርነት መማገዳቸውን የሚቃወሙባቸውን አካላትን ደግሞ ባንዳ ተላላኪ የሚል ታርጋ ለጥፎ ነው እነዚሁ የብልጽግናው ሹማምንት ይህንን አጀንዳቸውን ሲያስተጋቡ የሚሰሙት። ሌትናንት ጄኔራል ጻድቃን ገብረ ትንሳኤ በስምረት ፓርቲ የመጀመሪያ ስብሰባ ላይ ተገኝተዋል። አቶ ጌታቸው ረዳ ደግሞ ዐቢይ እንዳይስቅ ብለን አንተውም በማለት የጦርነቱ ሰለባ ስለሆኑ የትግራይ ሰራዊት አባላት ተናግሯል። ላለፉት ወራት ከ ሺ ዘጠኝ መቶ ስልሳ ሰባት ጀምሮ የነበረው ህወሃትን የምንወክለው ምን ወክለው እኛ ነን የሚል መግለጫ ሲሰጡ የነበሩት እና አቶ ጌታቸው ረዳ የመሰረቱት አዲሱ ስምረት ፓርቲ በቅርቡ ጊዜያዊ ፍቃድ ያገኘ ሲሆን የጠቅላይ ሚኒስትሩን አማካሪ ጨምሮ የቀድሞ የህወሃት አባላት እንደዚሁም ከሕወሓት በመውጣት የተሰባሰቡበት ዲሞክራሲ ስምረት ትግራይ በቅርቡ በአዲስ አበባ መግለጫ መስጠቱ ይታወሳል። ትናንት ደግሞ የመጀመሪያ ስብሰባውን በዚሁ በአዲስ አበባ አካሂዷል። የብልጽግና መንግስት ሹመት የሰጣቸው ጌታቸው ረዳና ፕሮፌሰር ክንደያ ገብረ ህይወትን ጨምሮ በተገኙበት በትናንቱ መድረክ ከተሳተፉት መካከል ሌትናንት ጄኔራል ጻድቃን ገብረትንሳኤ ይገኙበታል። ጄኔራሉን በተመለከተ ፓርቲው በቅርቡ በሰጠው መግለጫ ላይም የአስተሳሰባችን ደጋፊ ናቸው በሚል መግለጹ የሚታወስ ነው። ግለሰቦች በስም የተጠሩ አሉ። አባል ነው ወይ? በእርግጠኝነት መናገር የሚችለው ጄኔራል ፃድቃን የዚህ አስተሳሰብ ደጋፊ ነው ይበቃል። ትናንት የቀድሞ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌትናንት ጄኔራል ጻድቃን ገብረ ትንሳኤና አቶ አሰፋ ብርሃ የተገኙት ደግሞ በተጋባዥነት ስለመሆኑም ነው የተነገረው። በዚሁ ስብሰባ ክልላዊና ሀገራዊ አሁናዊ ሁኔታ ላይ የፓርቲው ምስረታ ሂደት የፓርቲው ረቂቅ ፕሮግራምና መተዳደሪያ ደንብ እንደዚሁም ማኒፌስቶ ላይ ውይይት ተደርጎም ከመግባባት ላይ ስለመደረሱ የገለጸው ፓርቲው በአጭር ጊዜ መሰረታዊ ለውጥ ለማምጣት ከሁሉም ለውጥ ፈላጊ ኃይሎች ጋር በጋራ ሰራለሁ ብሏል። በዚህ ስብሰባ ላይ ከተገኙት ውስጥም የቀድሞው የሲቪል ሰርቪስ ኮሚሽን ኃላፊ ሰብለ ካሳይ እንደዚሁም የኢንዱስትሪ ቢሮ ኃላፊ አልማዝ ገብረ ጻድቅ እንደሚገኙበትም ተመላክቷል። ፓርቲው አዲስ አበባን ጨምሮ በተለያዩ አካባቢዎች አደረጃጀቶችን እንደሚፈጥር የጠቀሰ ሲሆን እነዚህ እንቅስቃሴዎች ከተጠናቀቁ በኋላ አንድ ወር ተኩል በሚሆን ጊዜ ውስጥ በትግራይ መስራች ጉባኤውን ለማካሄድ እንዳሰበም ይፋ አድርጓል። ከአዲስ አበባ ለትግራይ ህዝብ እንደሚታገል የሚገልጸው የናቶ ጌታቸው ረዳ ፓርቲም እስካሁን የብልጽግናው መንግስት ሌሎች የሀገሪቱ ተቃዋሚ ፓርቲዎች ላይ እንደሚያደርገው ያለ እንቅፋት በአዲስ አበባ አልገጠመውም። መስራች ስብሰባዎችን ጨምሮ ብልጽግናውን ለመታገል የተቋቋሙ ድርጅቶች ከዚህ በፊት የመሰብሰቢያ አዳራሽ ሲከለከሉና አመራሮቻቸው ሲታሰሩ ተስተውሏልና። ይህ በእንዲህ እንዳለም አቶ ጌታቸው ረዳ በመገናኛ ብዙኃን በመውጣት የቀድሞ ጓዶቻቸው ላይ የሚያቀርቡትን ክስም ቀጥለዋል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔርን ስም ጠቅሰው ለኮፕረስ የተናገሩት አቶ ጌታቸው የቀድሞ አጋሮቻቸውን እንድነገብሮ አስራት ነው የምናደርጋችሁ፣ በእግራችሁ እንድትጓዙ ነው የምናደርጋችሁ እያሉ ይዘቱብናል ሲሉ ጠቅሷቸው አሁን ስልጣን ላይ ያሉ አካላት ትግራይን ዘው እንዲጠፉ መፍቀድ የለብንም ብለዋል። ኃላፊነታቸውን ሳይወጡ ሰራዊት ሀገሪቱን ማግዷል የሚል ክስ አቅርበው የመጀመሪያው ዙሩን ጦርነት ማስቀረት ባይቻልም ከዛ በኋላ ያሉትን ጦርነቶችን ግን ማስቀረት ይቻል ነበር ሲሉም አቅርቧል። በመጨረሻው ዙር ጦርነት የሞተው ሰው ቁጥር ሁለት ዓመት ሙሉ ተዋግተን ከሞተው ሰው ቁጥር እጥፍ ነው ሲሉን የገለጹት ይህንን አብይ አህመድ እንዳይስቅ ጠላትም እንዳይደሰት ብለን የምናልፈው ጉዳይ አይደለም፣ ሌላው እንዲማርበት ነው የምንናገረው በማለትም አክሏል። የትግራይ ህዝብ ተጨፍጭፎ በታሪክ ኩርዶች እኮ እንዲነበሩ ወዘተ ተብሎ እንደሚ እንዲነገረው ነገረው እንዲነገር አልፈልግም ያሉት የአብይ አህመድ አማካሪ የትግራይን ህልውና ለማረጋገጥ ሁለት ወርም ሁለት ዓመትም ሀያ ዓመትም ሊፈጅ ይችላል። ያን ለማድረግ ግን አሁን ትግራይ እንዳትጠፋ መስራት ያስፈልጋል ሲሉ አብራርተዋል። ሻዕቢያ ኦሮሙማን ማን በተመለከተ ምላሽ ሰጥም የጦርነት ነጋሪት እየተጎሰመ ያለው ከኔ ሳይሆን አላይ ግዛቴን ለመውረር እየተዘጋጀ ካለ አካል ነው ሲልም አሳውቋል። የኤርትራው ፕሬዝደንት ከሰሞኑ ኦሮሙማ የሚለውን ቃል ጠቅሰው ያደረጉት ንግግር ሳምንታትን ያስቆጠረ ቢሆንም አሁንም መነጋገሪያ ሆኖ ቀጥሏል። ፕሬዝደንት ኢሳያስ በአስመረው ንግግራቸው የብልጽግናው መንግስትን በወረፉበትም ማብራሪያቸው ለጦርነት ምክንያት የሚያቀርቡት በማለት ካነሷቸው ጉዳዮች ውስጥ የውሃ አባይና አባይ ቀይ ባህር፣ የባህር በር የማግኘት ጉዳይ፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና እና የሴም ግጭት፣ የአፋር ህዝብና መሬት ለዚህ አጀንዳ በመጠቀም ነው ጦርነቱን በሰፊው የሚቀሰቅሱት ሲሉ ነበር የከሰሱት። ኦሮሞማ የሚለውን ቃል ፕሬዝደንቱ መጠቀማቸውን ተከትሎ ታዲያም መነጋገሪያ የሆኑ ሲሆን ከኦሮሞ ፖለቲከኞች ዘንድ ደግሞ ምላሽ ሲሰጥበት ሰንብቷል። አብዛኞቹ ምላሾች ኢሳያስ ኦሮሞማና የብልጽግና አገዛዝ የተለያዩ መሆናቸውን ገ አይገልጹም የፖለቲካ አሳቢ አድርገው ማቅረባቸው ግልካ አይደለም፣ የሚሉ ናቸው። መቀመጫቸውን በሰሜን አሜሪካ፣ አውሮፓና አውስትራሊያ ያደረጉ የኦሮሞ ምሁራንና ባለሙያዎች የኤርትራው ፕሬዚደንት ኢሳያስ አፈወርቂ ንግግርን የሚያወግዝ ደብዳቤ ከሰሞኑ መጽፋቸውን መዘገባችንም ይታወሳል። አንዳንድ ምሁራን ፈቃዳቸው ሳይጠየቅ ስማቸው ቢጠቀስም በደብዳቤያቸውን በኦሮሞ ማንነት በማተኮር ጥቃት የሚሰነዝር ንግግር አድርገዋል በማለት ኢሳያስን ወቅሰው ነበር። ሻዕቢያ አሁን በጉዳዩ ላይ ምላሽ ሰጥቷል። 85 የሚሆኑ የኦሮሞ ምሁራን ለኢሳያስ አፈወርቅ የደብዳቤ ጽፏል በሚያሳዝን ሁኔታ ደብዳቤው በስህተት የተሞላና በኤርትራ ላይም በርካታ መሰረተ ቢስ ወንጀላዎችን የያዘ ነው ሲል ይጀምራል የማነ ገብረ መስቀል ያሰራጩት የሻዕቢያው ምላሽ የኦሮሞ ምሁራን በቀና መንፈስ ጉዳዩን እና አገላለጹ ላይ ችግርና ልዩነት አለ የሚል አቋም ቢኖራቸው ለኦሮሞና ኤርትራ ህዝቦች በሚጠቅም መንገድ መከተል ነበረባቸው ሲልም ያክላል የፊት ለፊት ንግግር እንዲከናወን ማድረግ ይችሉም ነበር ሲልም ነው የሚጠቅሰው ኤርትራ እነዚህን ጉዳዮች ለመፍታት በጣም ገንቢው መንገድ በግልጽ ፊት ለፊት ከደብዳቤው ፈራሚዎች ወይም ደግሞ በተወካዮቻቸው አማካኝነት ከሚመለከታቸው የኤርትራ አቻዎቻቸው ጋር የሚደረግ ውይይት እንደሆነ ታምናለች በማለትም ማብራሪያው ይቀጥላል። ሻዕቢያ በመግለጫው እኛ ለኦሮሞ ህዝብና ለባህሉ ክብር አለን ሲል አንስቶ የኦሮሞ ህዝብ መሰረታዊ መብቶቹ እንዲከበሩለት ከግማሽ ክፍለ ዘመን ለሚልቅ ጊዜ እያደረገ ላለው ትግልም አጋርነታችንን እንገልጻለን ሲል ጠቅሷል። ከዚህ አንጻር በፕሬዝደንት ኢሳያስ አፈወርቅ ንግግር ላይ ስለ ፖለቲካዊ ኦሮሙማ መጠቀሱ በመርህ ደረጃ ለኦሮሞ ህዝብ ያለንን ክብር አይቀንሰውም ያለው ሻዕቢያም ባለፉት ሁለት ዓመታት የሚስተዋሉ ህዝቡንም ከማይወክሉ ክፍሎች የሚነገሩና የሚራመዱ አጸያፊ ሬዮት አለሞች እንጂ ሲልም አብራርቷል። ራሱን የሰላም ኃይል አድርጎ ያቀረበው ሻዕቢያ አሁንም ጦርነት እየተጎሰመብኝ ነው ብሏል። እኛ ለአፍሪካ ቀንድ ሰላምና ፍትሕ የማያወላውል አቋማለን። የጦርነት ከበሮ እየደለቀ ያለውም እኛ ሳንሆን ሉዓላዊ የኤርትራ መሬት ለመውረር በግልጽ የሚንቀሳቀሱ አካላት እንደሆኑ ግልጽ ነው ሲልም የቀድሞ የጥፋት አጋሩን ብልጽግናን ስሙን ሳይጠቅስ ግን አመላክቶታል። የኢትዮጵያ ሉዓላዊ ግዛቶችን ወሮ የሚገኘው ሻዕቢያ ነው እንግዲህ ሉዓላዊ ግዛቶቻችንን ለመውረር ጦርነት የተጎሰመብን ነው የሚለው። የጦር ጀቶቹ ወደ ኤርትራ መግባታቸው ተሰማ። ተዋጊ አውሮፕላኖቹ የተጓዙት የድሮን ጥቃት ስጋትን ተከትሎ መሆኑም ታውቋል። ፕሬዝደንት ኢሳያስ አፈወርቂ የቀጠናው ጦርነቶች ላይ በቀጥታ የሚሆን በተዘዋዋሪ ያላቸው ጣልቃ ገብነት እንደቀጠለ ነው። በአሁኑ ወቅት በተለያየ መንገድ እየተሳተፉበት ያለው ደግሞ ሱዳንን እያፈረሰ ያለው የእርስ በርስ ጦርነት ነው። ፕሬዝደንቱ ለጀነራል አብዱል ፈታል ብርሃን ጦር ድጋፋቸውን በይፋ ገልጸው ታጣቂዎችን ካምፕ ሰጥተው አሰልጥነዋል። በቅርቡ የፈጥኖ ድራሽ መሪ ጀነራል ሀምዳን ዳጋሎ ሀሜቲ ከግብፅ ቀጥለው ማስጠንቀቂያ የላኩትም ወደ ኤርትራና ኢሳያስ ነበር። አሁን የተሰማው መረጃ ደግሞ የሱዳን የጦር ጀቶች ወደ ኤርትራ መግባታቸውን የሚገልጽ ነው። በተባበሩት አረብ ኤምሬቶች የሚደገፈው የፈጥኖ ደራሽ ኃይሉ በተለይም ባለፈው ወር በተከታታይ ቀናት የሱዳን ጦር ወታደራዊ ኢላማዎችን፣ የሲቪል መሰረተ ልማቶችን በድሮን ደብድቧል። አሁንም ይህንን ጥቃቱን በፖርት ሱዳን እንደዚሁም ከኤርትራ ድንበር ቅርብ በሆኑ አካባቢዎች ለመፈጸም ዝቷል። ይህ ደግሞ ጀነራል አብዱል ፈታህ አል ብሩሃን ያሏቸው የጦር ጀቶች ላይ ያነጣጠረ እንዳይሆን አስግቷቸዋል። እናም እነዚህ ተዋጊ የጦር ጀቶቻቸውን ወደ ወዳጃቸው ኢሳያስ ማሻገርን መርጧል ይላል የማዳስር ዘገባ። ሱ 23 እና 24 እንደዚሁም ሚግ 29 የጦር ጀቶችን ጨምሮ ለአስመራው መንግስት በከለላነት ወደ ኤርትራ ድንበር ተሻግረዋል። ምን የተባለው ጀነራል አል ብሩሃን አዲስ ጠቅላይ ሚኒስትር ከሾሙ በኋላ የተላለፈ ውሳኔ ስለመሆኑም ታውቋል። የሱዳን ጦር በግብጽ አየር ኃይል ድጋፍ እንደ ኒያላ እና ሰሜን ኮርዶፋን አካባቢዎች ላይ ከባድ ጥቃት እያደረገ ይገኛል። ይህንን የማታቆሙ ከሆነ አጸፋችን የከፋ ነው ሲሉ ጀነራል ሐሚቲ ማስጠንቀቃቸውም የሚታወቅ ነው። ይህ ዛቻ የጦር ጄቶችን በአቡዳቢ ድሮኖች መምታት ይሆናል በሚልም ነው ከሀገር እንዲሸሹ የሆነው። ይህ ያል ቡርሃን ውሳኔ ጠቅላይ ሚኒስትር አብይ አህመድ ለጀነራሉ በእናቶ ጌታቸው ረዳና ሬድዋን ሁሴን በኩል ከኢሳያስና ኤርትራ ጋር አብራቸው አትቁሙ የሚል ጥያቄ ከተላከላቸውና ለዚህ ጥያቄም አዎንታዊ ምላሽ ከሰጡ በኋላ የመጣ

በትግራይ ክልል አክሱም የታሰሩት ጋዜጠኞች እንዲለቀቁ ማህበሩ ጠየቀም። የትግራይ ጋዜጠኞች ማህበር በአክሱም ከተማ ለቀረጻ የተጓዙ ሁለት የትግራይ ብሮድካስቲንግ ሰርቪስ ቴሌቪዥን የካሜራ ባለሙያዎች በከተማ ለእስር እስር መደረጋቸውን ጠቁሞ በአፋጣኝ ይለቀቁ ሲል ጥሪ አቅርቧል። በትግርኛ ቋንቋ የሚተላለፈው ቴሌቪዥን ጣቢያው ሁለት የካሜራ ባለሙያዎቹ በአክሱም ከተማ ስላለው የመልካም አስተዳደር ችግር ለመዘገብ ወደ ከተማ መግባታቸውንና ወዲያውኑ ለእስር መዳረጋቸውን ነው የገለጹት። ማህበሩ ትናንት ባወጣው መግለጫው ጋዜጠኞቹ መረጃ ለማግኘት በነጻነት የመንቀሳቀስ መብት አላቸው ሲል በማሳወቅ የቀረጻ ባለሙያዎቹ እስር ይህንን መብት የሚጋፋ ነው ሲል ገልጿል። የቀረጻ ባለሙያዎቹ እስርን የኮነነው ማህበሩ የሚመለከታቸው በየደረጃው ያሉ የክልሉ የጸጥታና የመንግስት አካላት ባለሙያዎቹ ከእስር እንዲፈቱ ሊሰሩ ይገባል ሲልም አሳስቧል። የሚዲያ ባለሙያዎችን ማሰር ወትሮም ቢሆን ጠባብ የሆነውን የክልሉን የዲሞክራሲ ምህዳር አደጋ ላይ የሚጥል ነው ሲልም ነው የገለጸው። የመገናኛ ብዙሀን የክልሉ የዲሞክራሲ ምህዳር ጋር ለማስፋት የበኩላቸውን እንዲወጡ የደህንነት ከለላ ሊሰጣቸው ይገባል ሲልም ገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን አስፈሪውን ድብደባ በመላ ዩክሬን እንዲፈጽሙ ምክንያት ሰጥተዋቸዋል ሲሉ ዶናልድ ትራምፕ ወቀሱ። በሩሲያ በረጅም ርቀት ኒውክሌር የመታጠቅ አቅም ባላቸው ቦምብ ጣይ አውሮፕላኖች ላይ የተፈጸመው ጥቃት ፑቲን አደገኛ በሆነ መንገድ አጻፋዊ ምላሽ ለመስጠት ምክንያት ይሆናቸዋል እየተባለም ነው። እንዲህ አይነቱ ተግባር ደስ አይለኝም ያሉት ትራምፕ ጉዳዩን ማባባስ ዋጋ ያስከፍላል የሚል አስተያየትም ሰጥቷል። በሩሲያ የአየር ኃይል ጦር ሰፈርና ባቡር መተላለፊያ ድልድዮች ላይ ከቀናት በፊት የተፈጸመው የዩክሬን ጥቃት ቭላድሚር ፑቲንን ለበቀል የበለጠ ያነሳሳቸዋል የሆኖም ይኸው ነው ተብሏል። እንደምታውቁት ፑቲን ትናንት ምሽት ሙሉ ዩክሬንን በቦምብ ሲያናውጥ አድሯል። ራሳቸው ዜሌንስኪ በር ስለከፈቱላቸው ነው ሲሉም ነው ትራምፕ የኮነኑት። የዩክሬን ጥቃትን እንደተመለከቱ የተሰማኝ አደገኛ ሌላ ጥቃት በሩሲያ በኩል ይፈጸማል የሚል ነበር ሆነም ሲሉም ሁኔታውን በአስቸጋሪነት ገልጸውታል። ይህ በእንዲህ እንዳለ ሩሲያ የዩክሬን የሽብር ድርጊት አጻፋ በሚል ለተከታታይ ሁለት ምሽቶች በዩክሬን ግዛት ላይ መጠነ ሰፊ ባለስቲክና ክሩዝ ሚሳይሎች እንደዚሁም የሰው አልባ አውሮፕላኖች ጥቃትን ፈጽማለች። በጋለ ጦርነት ውስጥ የሚገኙት ሩሲያና ዩክሬን በጦር ምርኮኞችና አስከሬኖች ልውውጥ ላይ ሙዝግብ ውስጥ ገብቷል። የሩሲያ ባለስልጣናት በፍሪጅ ውስጥ የተቀመጡ ከአንድ ሺህ በላይ የዩክሬን ወታደሮችን አስከሬን ለጋዜጠኞች አሳይቷል። ይህንን ጉብኝት ለማድረግ የተወሰኑት በሁለቱ ሀገራት መካከል ለሚደረገው የምርኮኞች ልውውጥ ዝግጁ መሆናቸውን ለማንጸባረቅ ነው። ከሩሲያ ተደራዳሪ ቡድን መካከል አንዱ የሆኑት ሌትናንት ጀነራል ኦሌክሳንደር ዚሮን በቱርክ ባደረግነው ስምምነት መሰረት የመጀመሪያውን ዙር የሞቱ የዩክሬን ወታደሮችን ለማስረከብ ዝግጁ ሆነናል ብለዋል። እነዚህ ወታደሮች ማቀዝቀዣ ባለው የጭነት መኪና ውስጥ ያስቀመጥን ሲሆን ከዩክሬን በኩልም ተመሳሳይ ዝግጅት ሲደረግ የሚፈለገው ቦታ እናደርሳለንም ብለዋል። እነዚህ ከአንድ ሺህ በላይ የሚሆኑ የዩክሬን አስክሬኖች መሆናል ናቸውን ገልጸው የአብዛኞቹ ማንነት የታወቀ ነው። አስከሬኖቹ የት ቦታ ላይ እንደተገኙ የሚገልጽ ማስረጃም አያይዘናል ብለዋል። በሁለቱ ሀገራት መካከል የእስረኞች ልውውጥ ለማድረግ የታቀደው ከትናንት በስቲያ የነበረ ቢሆንም የሩሲያ ባለስልጣናት ይህ እንዳይሆን ዩክሬንን እንቅፋት መፍጠሯን ነው የሚገልጹት። ይሁንና የዩክሬን የጦር ምርኮኞች ልውውጥ አስተባባሪ ኮሚቴም ይህንን እንደማይቀበለው ይገልጻል። ኮሚቴው እንደሚለው በቱርክ ስምምነት ላይ ሩሲያ ለልውውጥ የምታቀርባቸው ዩክሬን የጦር ምርኮኞችና አስከሬኖች ማንነት ለማንነት በግልጽ ሰፍሮ ነበር። ይሁንና አሁን ለመላክ እየተዘጋጀች ያለችው ምርኮኞች እና አስከሬኖች ሌሎች መሆናቸው አስረድቷል ሲሉም የመገናኛ ብዙኃን ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።